ያሳደኩት ውሻ መልሶ ነከሰ ማለት ብሩኬ፣ ዛሬ ነው ልጁን ላይክ እና ኮሜንት ስታረከርመህ ንግስቷን ይንጠቅ። ቤተሰቦች ዛሬ ሀይምዬ ማን ተቃጥሎ ማን ይቀራል? እናንተ ፎቶችንን ካቀናበራችሁና ከልጁ ጋር ካማችሁኝ አይቀር ብላ በነገራችን ላይ ሀይምዬ ትዝ ያላለች ነገር ወይንም የዘነጋሹ ነገር ቀለበትም ጎኑ አድርገው ነበር፣ ልጆች ማስቀምጠው ነበር ከዚህ ልጅ ጋር ማለት ነው። ኪዱን ይዘው መታለኝ ቤተሰቦች በመጀመሪያ ላይክ እና ሼር እያደረጋችሁ ቪዲዮ ሙሉን ለመመልከት ሞክሮ። ዛሬ ብሩኬ ትናንትና በሀይሚ ልደት ላይ የተፈጠረው ነገር በጣም አስከፍቶኛል፣ አስደብሮኛል። ስለዚህ ሁሉም ነገር ያብቃና ነገሩን ወደ ሰላምን ና ሀይሚ ወደ ድሯችን መመለስ አለብን። ሁሉንም ነገር በቃ ክሊል ለማድረግ ነው ዛሬ የመጣሁት። ሀይሚን የጠረኋት ብሎ ሀይሚዬን ጠርቷን ነበር። በመጀመሪያ ደረጃ አብሮኬ ማለት ነውኝ አቃለው። ትናንትና በተፈጠረው ነገር ልደቷ ላይ ደብሮ ሊሆን ይችላል፣ አዝነህም አይቻለሁ። ነገር ግን ከዛ በፊት ሊንዱን አመተህ እንዲህ ነው አረካችኝ፣ በልደቷ ቀን ሊንዱን እየሳምህ ያ ሁሉ ነገር ይረሳል እንዴ? እና ታዲያ ብድር በምድር ሀይሚ ብድሯን ሳከፍል እንዴት ነው? ወደ ነበረበት እንመለስ፣ ነገሩ ይጽዳ፣ ሁሉም ነገር ይብቃ ብለህ የምትናገረው ትናንት ተፈጠረው ነገር ስለደበረህ ብቻ። ከትናንት ወዲያ እኮ የልደቷ ቀን እሷ ከዚህ በላይ ተቃጥላለች፣ ጨጓራዋን የነደደው ምክንያቱም ከአንተ ሲጠበቅ የነበረው ሰርፕራይዝ ልደት ማክበር ስጦታ ነበር አንተ ግን ሊንዱን ይዘሃት መጣህና ሊንዱን ወደ ህይወቴ ያመጣዋትኝ ከሀይሚ ጋራ በጣም ትልቅ ሰጣ ገባ ውስጥ ነበርን። እንዲያውም ሀይሚን ላጣት ሁላችል ነበር፣ ሊንዱን ባላመጣት ሊንዱን ያመጣሁበት ምክንያት ሀይሚን ይቅርታ ስላት ይቅርታዬን አትቀበልም ልታየኝም ፈቃደኛ አደለችም። ስለዚህ ያ ነገር በረድ እንድልላ ስለፈለኩኝና ከኔ ጋር ልጅቷ ስትሆን ሀይሚ ወደ እኔ እንድትመለስ ያደረግኩት ጥረት ነው። እሱም ደግሞ ተሳክቶልኛል። ልጅቷ ባትመጣ ማለትም ዲንዱ ባትመጣ በህይወታችን ላይ ምናልባትም እስካሁን ከሀይሚ ጋር ላነዋራ ሁን ላንችል ነበረ። ሀይሚም ተቀይማኝ እስከ መጨረሻ ትርቅ ነበር። ያን ነገር ለማስተካከል ነው ልጅቷን ያመጣኋትኝ ብሎ ለማስረዳት ሞክሯል። ግን እኮ ቢሆንም ብሩኬ ልጅቷን ማምጣተሽ ችግር የለም። ግን ደግሞ እንዴት በልደቷ ቀን ትስማታለህ? እንዴት ሀይሚዬን እዛች ልጅቷ አጠገብ ማለት ነው። ይቅርታ መጠየቅ አለብሽ እያል ብዙ ነገር እኮ እያልካ ነበር አደል እንዴ። ያ ነገር ይረሳል። ሀይሚ ደግሞ ታቃለ። አሪፍ ይዘገያል እንጂ አይቸኩልም ምናምን ስትል ነበረ። ያው ዛሬ ልጁን ዘው ቁጭ ቤተሰብ። በነገራችን ላይ ይሄ ልጅ በጣም ብዙ ሰዎች ከሀይሚ ጋር አቀናብረውታል። ልጅም ቀለበትም እያስታቀፉ በጣም በሚገርማችሁ የሆነ ቲክቶክ ላይ ሞሽረዋቸዋል። ትችላላችሁ ከዚህ ልጅ ጋር እና ኢንስታግራም ላይ ገባ ስትሉ ደግሞ ብሩኬም ሀይሜም ልጁን ላይክ ያረጉታል፣ ኮሜንት ይሰጡታል። በቃ ምርጫቸው ነው። የሆነ ሰው ላይክ ስታረጉት፣ ኮሜንት ስትሰጡት ምንድን ነው? ልጁ ምርጫችሁ ነው ማለት ነው። እና ብሩኬ ዛሬ ተበላ፣ በልጁ ተበላ። ሀይሜዬ እምር ድምቅ ፏፍሽ ብላ ነጭ ልብስ ለብሳ ያው ታውቃላችሁ፣ ብሩኬን ማናደድ ስለሆነ እንትኑ ቅዱ ከልጁ ጋር መታለች። ልጁ ግን የተወሰነ አሳዘነኝ። ማለት እንደ ፎቶ አይደለም ቁልጅ ልጅ እያለ ነበር። አንድ ሀይሚ ኒያር ሀይሚ ስትዋራ አይኑ ያለው ሀይሚ ጋ ነው፣ ብሩኬ ሲያወራ አይኑ ያለው ብሩኬ ጋ ነው። ግራ ተጋብቶ ሁሉ ነበር እና ብሩኬንም የፈራው መሰለኝ ሜቢ። ያው ዳኒል አንድ ሁለት ቦክስ ስለመጣው ያ እጣ እኔ ጋ የሚደርስ ሲሆን አይደርስ ሲሆን እያለ ብቻ በጣም ፈርቶ ነበረ። ሀይሚ ግን ያ የተቃጠለው ጨጓሯ ቤተሰቦች መልሳ ብሩኬ መቅመስ አለበት። ምክንያቱም የብሩኬ አመጣጥ በትናንትናው ብሩኬ በጣም ደብሮት ነበር። ካያችሁ ሁላም ባቅሮ ነበረ። ያው ባጠፋው ጥፋት ነው እናውቃለን። እሱም ደግሞ ሳያስበው ነው ያን ነገር ሊያደርግ የቻለው እና ግን ያ ነገር ስለደበረው ሁሉንም ነገር ማስተካከል ነበር የፈለገው። ከሀይሚ ጋር በቃ እንደ ድሯቸው ሁሉንም ሰው ከህይወታቸው አስወጥተው ሀይሚና ብሩኬ እንዲቀጥሉ በይቅርታ ነገሩ እንዲፈታ እንዲዘጋ ነበር የፈለገው፣ ግን እንደ አዲስ ፋይሉ ተከፍቶ ኪዱ መጥቶ በመካከላቸው ግብት የእኔ ጥያቄ ግን ማለት ነው ተኋላ እየመጣችሁ ብሩኬና ሀይሚ ኑ ሲሏችሁ እየተከተላችሁ እየመጣችሁ መሀል የምገቡ ሰዎች ግን ደህና ናችሁ ወይ ጤነኛ ናችሁ እናንተ እኮ ነገ ዳር ትቀራላችሁ ሰውስና አያችኋት ታድያ እዳር ቀረች ይቺ ሊንዱ ነው ሊዱ የምትባሏም እሷም እዳር ትቀራለች ኪዱ አንተም ደግሞ ዳር ትቀራለ ያው ለጊዜው ለሀይሚ ያው እሷ የተናደደችውን ያህል ብሩኬ ምንዲያው እንዴት እንደሚያናድድ እንዴት እንደሚያበሳጭ እንዴት እንደሚያስከፋ በምትወዱት ሰው ሌላ ሰው ከሱ ጎን ሆኖ ልክ እናንተ የምታደርጉትን ነገር ሲያደርግ ስታዩ እንዴት እንደሚያቃጥል እኮ ቤተሰብ ወይ ርር ነው የሚያደርገው። ያን ስሜት ብሩጌ በተወሰነ መልኩ ማየቱ መቅመሱ መልካም ነው። ምክንያቱም ለሌላ ጊዜ ይታረቃሉ፣ አንድ ይሆናሉ። ሁለቱም ያን ስሜት ስለቀመሱት ይግባባሉ፣ ይቅርታ ይደራረጋሉ ብዬ ስለማስብ ማለት ነው እና ግን ሀይሚዬ፣ አሪፋ ቸኩልም ስትል ነበር። እኔ ኮ ማን ይዛለት መጣ ነው? በነገራችን ላይ ከዳጊና ከዳኒ ይሄ ልጅ ይሻለኛል። ይቅርታ አድርጉልኝ ማለት በመልክ ምናምን አይደለም። በመልክማ ብሩኬ ይበልጣል። እናንተ ምን ሆናችሁ ነው? ብሩኬ እራሱ እያለ ነበረ ምርጫ፣ ምርጫሽ ነው ወይ ቁመት እያለ ነበረ። ይሄን ያለበት ምክንያት ያው ልጁም ረጅም ነው፣ ብሩኬም ረጅም ነው። ለዛ ነው። እሺ ቤተሰብና ግን ብሩኬ ስሜቱ እንዴት ነበረ? አጣጣመ ወይ የሷ ደግሞ እኮ ይብሳል። ቤተሰብ የልደቷ ቀን በጣም የሚደብረው ታውቃላችሁ። የልደታችሁ ቀን ዛሬ እያለች ነበረ። ትናንት የተፈጠረው ነገር አንተ ተጠርተህ ነው መምጣት ያለብህ ወይንስ አንተ ነበር ማዘጋጀት ያለብህ እያለችው ነበር። ይሄ ግልጽ አማርኛ ነው። አዘጋጅተህ ልደቴን አንተን ጠብቅ ነበር። ምንም እንኳን ባፋ አልፈልግም ስጦታህን እንደውም ልደቴ ላይ ምን እንድትገኝ አልፈልግም ብትልም ባፋ እንጂ ባልቦ አይደለም። ገባችሁ አይደል? እንደ የሚወድ ልብስ ሲጀምር እንደዛ አይልምና ስለተናደደች ብቻ ነበር ሀይሚ እንደዛ የተናገረችው። ኤኒዌስ ያው ልደቱ ሌላ ሰው ነው ያዘጋጀው። የተፈጠረው ነገር ተፈጥሯል። አሁንም ነገሩ ውስጥ ይስተካከላል ሲባል ጭራሽ ተስፋፍቶ አሁን ብሩኬም ከሀይሚ ጋር ሰላም እናወርድ የሚለውን ነገር ሰርዣዋለሁኝ። ሊንዱዬ እኔ ቆንጆ እንገናኛለን ነገ እያለ ነበረ። ሀይሚም ደግሞ ሸበላይ ከሸበላይ ጋር ምንድነው ምሳ በልቻለሁ እያለች ነበር። በቃ ተናዷል ብሩኬ። እራድገሙ ቁርስ ደገሙ እያለ ነበረ። ግን ልጁ በጣም ፈርቶ ነበር፣ ማውራት ራሱ አልቻለም። እናንተ ግን ሰውን ከውጭ ሆናችሁ እንደምታዩት አይደለም። ፎቶ ምናምን ስታዩት በጣም ምንድነው አክቲቭ ነገር ይመስላል። ግን ደግሞ በጣም ፈራ። ለምን እንደፈራ አላቅም። እና አይኑን እያቁለጨለጨ ነበረ። ሀይሚዬ እንግዲህ ያው ተሳክቶልሻል ብዬ አስባለሁ። ለማናደድ ያመጣሹ ልጅ ብሩኬ አይቶ ተናዷል ብዬ አስባለሁ። እንደዚሁም ብሩኬ ያው ናይት ክለብ ስለተባለው ነገር አስተያየት ሰጥቶበታል። እሱም ደግሞ በነገራችን ላይ ቴንኪ የሆነች አንድ እህቴ መታ ኮሜንት ላይ አስቀምጣልኛለች እህቴ ኮካ ኮላ ላይ ተጋብዞ ነው ብላ ነግራኛለች። አመሰግናለሁ በዚህ አጋጣሚ ቪዲዮን የምታዩ ከሆነ ማለት ነውኛና ኮካ ኮላ ላይ ተጋብዤ ነው። ሶሲም ነበረች። ብዙዎች እንዲያውም ቲክቶክ ላይ ሀይሜ ማለች እያሉ ነበር። እኔ ግን አላየኋትም። የሆነች ልጅ አክባ አይቻለ። እሷ ግን ያው ፀጉሯ ጥቁር ነበር፣ በርቀት ስለነበር ፀጉሯ ጥቁር ስለነበር የሀይሜ ደግሞ ቀይ ቀለም ተቀብታለች፣ እና እሱ አይደለችም። ግን ትልቅ ግብዣ ነው የተደረገልኝ። እኔ በሰራው ስራ ነው እዚህ ደረጃ የደረስኩትኝ የተጋበዝኩትኝ። እናንተም ሰርታችሁ ህይወታችሁን ቀይሩ፣ ወሬ አታውሩ እያለ ነው ብሩኬ። እንግዲህ ያው ስለሚወዱ እኮ ነው ስለሚወዱ እውነት ስለሚወዱ እኮ ነው። ይሁን አንተ አልባሌ ቦታ ላይ እንዳትገኝባቸው ስለሚፈልጉ ስለሚሳስልህ ወንድማቸው ስለሆነ እንጂማ ባይወዱ ኖሮ መቼ እንደዚህ ይጨነቁልህና ስለአንተ ያወሩ ነበረ። ብሩኬ ሲቀጥል ደግሞ ማለት እንደዚህ አንዳንድ ነገሮችን እናንተ ትልቅ ቦታ ላይ ተጋባዥ ከሆናችሁ ከዚህ በፊት ብዬ አውቃለሁ። አሁን የምሰሩ ስራ ለነጋችሁ ትልቅ ቫሊዩ አለው። ትልቅ ቦታ እንድትጋበዙ ዛሬያችሁ ነው መስራት ያለባችሁ፣ ለነጋችሁ ዛሬ ነው መስራት ያለባችሁ ብዬ አውቃለሁና እና እዛ ቦታ ላይ የምትጋበዝ ወይም ደግሞ የት እንደምትጋበዙ አይታወቅም። ሀይሚም ጭምርና ዛሬ ያልሆነ ነገር አታርጉ ምለው ለዛ ነው። ስለዚህ ሴት መቃየር ወንድ መቃየር እያመጣችሁ እዚህ ጋር ኮ ሀይሚም ሌላ ሰው ይዛ ትምጣ፣ ብሩኪም ሌላ ሰው ይዞ ይምጣ እንጂ ብሩኬና ሀይሚ መቼም የማይለያዩ ተለያዩ፣ ግትሏቸው እንኳን አይለያዩ። ሁሉም እዳር ይወጣል፣ ዳሪ ይቀራል፣ እነሱ ተመልሰው ይገናኛሉ። ቤተሰብ ይሄ እሪሉ ነው የምነግራችሁ። ምክንያቱም ከዚህ በፊት ስንት ሰው ገብቷል በመሀከላቸው፣ ስንት ሰው መጥቷል። በጣም ብዙ ሰዎች መተዋል፣ ብዙዎቹም ተሸኝተዋል። አሁንም ደግሞ ተመሳሳይ ይመጣሉ። ከተወሰነ ጊዜ ይወጣ በኋላ ምንድነው ይወጣሉ። አሁን አንድ ላንድ ናቸው፣ በቃ ብሩኬም ሀይሚም አንድ ላንድ ናቸው። ብሩኬ ያናደዳትን ሀይሚም ብድር እየመለሰች ነው። ብድሩ ሲያልቅ ብድር በምድር ነው፣ አንድ ይሆናሉ። ለማንም ያው ስራ ስለሆነ ነው እንጂ ቤተሰብ ሪል የሆነ ህይወት እንደዚህ የለም በጭራ። ሲጀመር ትደዋውለውም አይገናኙም፣ ሪል ቢሆን ማለት ነው። ይሄንን ያው አስረግጬ ነው ሁሌም የምነግራችሁ፣ ግን ቪዲዮ ላይ ሁሌም ቢሆን እኔ አስተያየት እሰጣለሁ ማለት እነሱ ሪል ነው ብለው ቪዲዮን ካመጡት እኔ በሪል መንገድ ነው አስተያየት የምሰጠው። ግን ስራ እንደሆነ ሁላችንም እናውቃለን፣ እናንተም እንድታውቁ ፈልጋለሁ። ማለት ብዙ ጊዜ ነው እኔ የምናገር ይሄን ነገር ለማንም። ሸርና ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ ተቀላቀሉ። በጣም ወዳችኋለሁ ቤተሰቦቼ።